የአርበኛ አለሙ ገብሩ የህይወትና የትግል ታሪክ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንይልክ እዝ የምስራቅ አማራ ኮር ሁለት ወታደራዊ ዋና አዛዥ አርበኛ አለሙ ገብሩ የትውልድ ቦታው ደራያ ቆቦ ዞን ነው። አርበኛ አለሙ ገብሩ እንደ ማንኛውም የአማራ ልጅ ቤተሰቡን በተለያየ ሥራ እያገዘ ያደገና በኋላም ለወግ ለማዕረግ በቅቶ አግብቶ የወለደና የሁለት ልጆች አባት የነበረ ነው። አርበኛ ዓለሙ ገብሩ እንደ ሌሎች ጓዶቹ ሁሉ ምሮን ለማሸነፍና የተሻለ ደረጃ ለመድረስ ወደ አረብ ሀገር ሳውዲ አረቢያ በመሄድ ሰርቶ ያለፈለትና ወደ ሀገሩ ተመልሶ ትዳሩን እየመራ ይኖር የነበረ ጀግና ነው። አርበኛ ዓለሙ ገብሩ 2013 ዓ.ም በፈነዳው የሰሜኑ ጦርነት ጊዜ የነበረውን ጥሪ በመቀበል የዘመተ ሲሆን በወቅቱ የጠላት ራስ ምታት በመሆን ከመደበኛው የመንግሥት መከላከያ ሠራዊት በላይ ጠላት ጣር ማበር ደርሶ ራያ ላይ በደፈጣ አስቸግሮት የነበረው የዞብል ግንባር ሰራዊት አባልና ግንባር ቀደም አመራር ነበር። በራያ ዞብል ግንባር ከነበረው የቀድሞው ምስራቅ አማራ ፋኖ ክንፍ ክንፍ ጎን ለጎን ይታገል የነበረው ግዙፉ የወገን ኃይል ህዝባዊ ሰራዊት ግንባር ቀደምት አመራር በመሆን በሽምቅ ውጊያ ጠላትን እስከራየን ለማጣ ዘልቀው በመግባት ራስ ምታት በመሆን ለተጎናጸፉት ትልቅ ድል ጉልፍ ሚና ተጫውቷል። ከ2013 ዓ.ም ድል በኋላ አርበኛ አለሙ ገብሩና ጓዶቹ ሲመሩት የነበረው ህዝባዊ ሰራዊት ቆቦ ከተማ ላይ የቀድሞውን የምስራቅ አማራ ፋኖ እየተቀላቀለ ሲሆን በወቅቱ ብርጌድ የነበረውን ዞብላምባ ብርጅድ ምክትል አዛዥና የአመራር አባል ሆኖም ታሪካዊውን የበላጎ ምሽግ ደምስሷል። ከበላጎው ታሪካዊ ድል በኋላም የምስራቅ አማራ ፋኖ የጦር ሰፈር ወደነበረው ራያ ቆቦና አካባቢው በመመለስ ላይ ቀሬው የህልውና የትጥቅ ትግል ከፍተኛ ዝግጅት ይደረግ ስለነበር ምስራቅ አማራ ፋኖ የአገዛዙ ሹማምንቶችና ከፍተኛ የመከላከያ ጄኔራሎች እንዲሁም የሃይማኖት አባቶች የአገር ሽማግሌዎችና ተጽዕኖ ፈጣሪ ግለሰቦች በተገኙበት ታላቅ ታድሶ አድርጎ ጸረ ወያኔ ትግሉን ደመደመ። በመቀጠልም አርበኛ አለሙ ገብሩ የህሎና ትግ ትግሉን አርበኛ ኮማንዶ ሻምበል ዳንኤል አለሙ ሚያዝያ 1 2015 ዓ.ም። የህይወት መሥዋዕትነት በመክፈል ችቦ ለኩሶ ካስጀመረበት ዕለት ጀምሮ ሠራዊቱን ዳግም በማሰባሰብ በማደራጀትና በማስታጠቅ ድሎም በመምራት በራያ በየጁ በላስታ በአምባሰልና ሌሎች የቤት አማራ ቀጠናዎች ብርድና ሐሩሩ ረሃብና ጥማቱ ደጋውና ቆላው ሳይበግረው ደከመኝ ሰለችኝ ሳይል ለህልውና ትግሉ ከፍተኛ የሚባል አስተዋጽኦ አበርክቷል። አርበኛ አለሙ ገብሩ በወቅቱ የምስራቅ አማራ ፋኖ በጥራትና በጥላትና በውስጥ ባንዳዎች ገጥሞት የነበረውን የመበተን አደጋ በመቋቋምና እናት ሆና ሌሎች አሃዶችን ዳግም እስከ መውረድና እስከ ማደራጀት ብሎም ለዛሬ እስከ ማብቃት የደረሰችውን ዞብላምባ ክፍለ ጦር አንደኛ ሻለቃ እየመራ በኋላም ክፍለ ጦርን በመምራት ለታሪክ የተመዘገበ ደማቅ ገድል ፈጽሟል። አርበኛ አለሙ ገብሩ ዘወብላምባ ክፍለ ጦርን እየመራ ትግሉን ትልቅ ደረጃ ካደረሱ ጀግና የአማራ ሕዝብ የቁርጥ ቀን ልጆች ተርታ የተሰለፈ ሲሆን ምኒሊክ እዝ አደረጃጀቱን አዘምኖ ወደ ኮር አደረጃጀት ሲሻገር የምስራቅ አማራ ኮር ሁለት ወታደራዊ ዋና አዛዥ ሆኖ ትግሉን ከዛሬ በማድረስ የሚጠበቅበትን ተወጥቶ አልፏል። በመጨረሻም አርበኛ አለሙ ገብሮ ምኒልክ እዝ ባወጀውና ከመስከረም 14 እስከ 30 2018 ዓ.ም በቆየው በዘመቻ አርበኛ ደማሪ ወይንም አባነደው ምስራቅ አማራ ኮር ሁለትን እየመራ በርካታ ወታደራዊና ፖለቲካዊ ብሎም ዲፕሎማሲያዊ ድሎችን ተጎናጽፎ ከዘመቻው መገባደድ ማግስት የጠላትን ከባድ የማጥቃት ዘመቻ በመመከት ከኩለሽ ግንባር ከቆቦ ከተማ ቅርብ ርቀት ልዩ ስሙ ቀበለት የተባለ ቦታ ላይ ጥቅምት ሰባት 2018 ዓ ም በክብር መስዋዕትነትን ተቀብሏል። በመጨረሻም እኛ የትግል ጓዶቹ አርበኛው ጓዳችን መስዋዕትነት የከፈለበትን ዓላማ ከግብ እናደርሳለን የህዝባችንን ህልውናም እናጠቃቅጣለን የትግል ጓዶቹ ከትግል ሜዳ ህዳር 7 ቀን 2018 ዓመተ ምህረት